ማአሮን ኪፕሳንያ ጎርወቶታ እንኳን ለየም ብሔረሰብ የዘመን መለወጫ ሄቦ በዓል ሁላችሁም በሰላም አደረሳችሁ። በሰላም አደረሰን። በድጋሚ እንኳን በሰላም አደረሰን። የሄቦ የዘመን መለወጫ በዓል ለዘመናት ሲሸጋገር የመጣ የየም ብሔረሰብ ከአመት አመት ሲሸጋገር አዲስ ተስፋ የሚፈነጠቅበት ደስታው የሚታደስበት፣ መንፈሱ የሚታደስበት፣ አካባቢውም ጭምር የሚጸዳበት፣ ልዩነት ያለው ካለም ልዩነቱ በእርቅ የሚፈታበት፣ አንድነት የሚጠናከርበት፣ የሚመከርበት በዓል ነው። የሰው ልጅ ሁሌ መንፈሱን ማደስ ይኖርበታል። ደስታውን ማደስ ይኖርበታል። አዲስ ተስፋ መሰነቅ ይኖርበታል። ይሄ ለሰው ልጅ እጅግ በጣም አስፈላጊና መሠረታዊ ከሆኑ እሴቶቻችን መሀል በጣም አስፈላጊው ነው። በመሆኑም በዚህ የየም ብሔረሰብ ባለ ባህላዊ እሴት በአዲስ ተስፋ ማህበረሰቡን ለመግለወጥ ለመምከር አዲስ ነገር ለማቀድ እየዋለ ይገኛል። በዚህም በተለይ ከተለያዩ አካባቢዎች በስራ ምክንያት የሀገሪቱ የተለያዩ አካባቢዎች ተበታትነው የሚኖሩ የብሔረሰቡ ተወላጆች ተሰባስበው ባህላቸውን የሚያጠናክሩበት እሴታቸውን የሚያጠናክሩበት የሚጠያየቁበት በመሆኑ ይሄ ትልቅ አቅም እንደ ማህበረሰብ የሚፈጥር ነው። ይሄን አቅም ብልጽግናን እንደ አገር የጀመርነውን እንደ ክልላችን የጀመር ነውን ብልጽግናን እውን ለማድረግ ይሄን አቅም መጠቀም ያስፈልጋል። በየአመቱ በዚህ የዘመን መለወጫ የሚሰባሰበው የብሔሩ ተወላጆች የአካባቢውን ልማት ለማሳለጥ፣ የመልካም አስተዳደር ለማሳለጥ፣ የህዝቡን አንድነት ለማጠናከር፣ የብልጽግና ጉዞን ማፋጠን እንዲቻል ይህን አቅም መጠቀም ያስፈልጋል። በመሆኑም በዚህ አጋጣሚ ባህል ከማሳደግ ባሻገር ይህንን በአዲስ መንፈስ፣ በአዲስ ተስፋ፣ በአዲስ እቅድ የዞኑን ልማት ለማፋጠን ይህን አቅም መጠቀም እንዲቻል በዚህ አጋጣሚ ጥሪዬን በራሴና በክልሉ መንግሥት ስም ማስተላለፍ እፈልጋለሁ። በተለይ በዚህ አመት የክልላችን ብሔር ብሔረሰቦች አብዛኞቹ ዘመን መለጫ ዘመን መለወጫ በዓል ያላቸውም አመታዊ በዓል ያላቸውም። ከክልላችን ብሔር ብሔረሰቦች ጋር በዓሎቻቸውን በዚህ በመስከረም ወር አክብረዋል። ሁሉም በአንዱ ብሔረሰብ በዓል ሁሉም በመገኘት የክልላችን ብሔረሰቦች ብቻም ሳይሆን ከክልላችንም ወጣ ብለው በተለይ ከደቡብ ኢትዮጵያ ተገኝተው ከሲዳማ ክልል ተገኝተው በጋራ አክብረዋል። ይሄ ህብረ ብሔራዊ አንድነታችንን እጅግ በጣም ያጠናከረ ነው። በተለይ ከሲዳማ ክልል በክልላችን ሌሎች ብሔረሰቦች ጋር ተገኝተዋል። ከደቡብ ኢትዮጵያ ከወላይታ ተገኝቷል፣ ከጋሞ ተገኝቷል፣ እንዲሁም ከኦሮሚያ ክልል ተገኝተዋል። ይሄ መደመር ምን ያህል ለኢትዮጵያ አስፈላጊ መሆኑን ያሳየና የህዝቦችን ትስስር ያጠናከረ ነው። በተለይ በዚህ አመት የክልላችን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የህዝብ ለህዝብ ትስስር እንዲጠናከር በባለቤትነትም እቅድ በማውጣት በመከታተል ክልላችን ውስጥ ያሉ ብሔረሰቦች ትስስራቸውን እንዲያጠናክሩ ከክልላችን ውጭም ያሉት እንዲሁም መደመራችንን እንድናጠናክር የሰራው ስራ እጅግ በጣም የሚደነቅ ነው። በዚህ አጋጣሚ የክልላችንን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ማመስገን እፈልጋለሁ። በቀጣይም በዚሁ ልክ ታቅዶ መቀጠል እንዳለበት በተለይ ከክልላችን ውጪ የነበሩ ሲመጡ ከዚህ በፊት በዚህ ወር በተከበሩ በዓላት ከክልላችን ውጪ በተለይ ነባሩ ክልል ላይ በጋራ አብረን ስንኖር የነበሩ ብሔር ብሔረሰቦች ሲገኙ የተሰማን ስሜት እጅግ በጣም ልዩ ነው፣ እጅግ በጣም ልዩ ነው። እኛን አደረጃጀት የህዝቦችን አንድነት አደረጃጀት ሊለይ አይችልም። የህዝቦቻችንን አንድነት መዋቅር ሊለይ አይችልም። ስለዚህ ይሄንን አጠናክረን ክብር ጠቅላይ ሚኒስትራችን እንዳሉት እየተደመርን የኢትዮጵያን አንድነት እያጠናከርን የኢትዮጵያን ብልጽግና እውን ማድረግ ይኖርብናል ማለት ነው። ከዛ ባሻገር በተለይ የሄቦ የዘመን መለወጫ በዓል ላይ አዲስ ተስፋ የሚፈነጥቅበት እንደመሆኑ ወደ አዲስ ምዕራፍ የምንሸጋገርበት እንደመሆኑ ኢትዮጵያም ወደ አዲስ ምዕራፍ ተሸጋግራለች። ታላቁ ህዳሴ ግድብ ግንባታ ተጠናቅቆ የኢትዮጵያ ጂኦስትራቴጂያዊ ቁመናዋ የተለወጠበት በዓለም ደረጃ በአፍሪካ ተጽዕኖ የመፍጠር አቅሟ ያደገበት ወቅት ላይ ነው። ስለዚህ እዚህ ለየም ብሔረሰብ ብቻም ሳይሆን መላው ለመላው ኢትዮጵያውያን አዲስ ተስፋ የፈነጠቀበት ወደ አዲስ ምዕራፍ የተሸጋገርንበት እንደመሆኑ ይህ በዓል ከየም ባለፈ በኢትዮጵያ ደረጃም ጭምር ትልቅ ሁላችንም በተሰማራንበት ባህላዊ እሴቶቻችንን እያከበርን ባላይ ሴቶቻችን እያከበርን ልማቶቻችንን እያጠናከርን ብልጽግናችንን እውን ማድረግ ይኖርብናል። ስጀምር እንግዲህ ፕሮቶኮል ጠብቄ አልገባሁም፣ ለዚህ ሁላችሁንም በጣም ይቅርታ ጠይቃለሁ። ያው የዋናው ውስጤ ላይ የነበረው በአካባቢው ባህል መልእክት ማስተላለፍ ስለነበር እንግዲህ ያ ስሜት ይመስለኛል ፕሮቶኮል ጠብቄ ስለዚህ የሁሉም ፕሮቶኮል እንደትጠበቀ እንድትወስዱ ጥሬን አስተላልፋለሁ። በቀጣይ ክልላችንም ውስጥ በሚሰሩ የልማት ስራዎች የበለጠ በዚሁ አቅም እየተሳተፍን እንድንሄድ ክልላችንም ከተመሰረተ ሁለት አመት ገደማ የሆነው ሲሆን በሁለት አመት ውስጥ ራሱን እንዳዲስ ከማደራጀት ባለፈ በሁለት እግር ቆሞ ልማት እየሰራ ነው የሚገኘው ብልጽግና ደግሞ ቀድሞ ከሚረጋገጥባቸው ክልሎች አንዱ መሆኑን ጭምር ተጨባጭ ማሳያዎች አሉ። ለዚህም ሁሉም ዞን፣ ሁሉም የክልላችን ተወላጅ በጋራ ርብርብ እንዲያደርግ ጥሪ ማድረግ እፈልጋለሁ። በመጨረሻም ይህንን በዓል ለማድመቅ ከየአካባቢው ከክልላችን ውስጥ ካሉ ዞኖች የመጣችሁትን ከኦሮሚያ ክልል የመጣችሁትን ሁላችሁንም ለዚህ በዓል ድምቀት የህዝብ ለህዝብ ትስስር ለማጠናከር ህብረ ብሔራዊ አንድነታችንን ለማጠናከር ላደረጋችሁት አስተዋጽኦ ሁሉ በራሴና በክልሉ መንግሥትም ማመስገን እፈልጋለሁ። እንዲሁም የየም ዞን ይሄን ደማቅ በዓል በማዘጋጀቱ እኛንም በመጋበዙ እኛም የህዝቦቻችንን በዓል ደግሞ የበለጠ እንድናቅና የበለጠ እንዲጎላ ለመሳተፍ እድል በማግኘታችን የዞኑን አስተዳደር፣ መላው የየም ህዝብን በድጋሚ ማመስገን እፈልጋለሁ። በመጨረሻም 2018 አዲሱ አመት የሰላም የፍቅር፣ የብልጽግና እንዲሆን እመኛለሁ። አመሰግናለሁ።